ይዤ መጥቻለሁ፣ ማለት ነው። እሱንም ደግሞ ስለ ሀይሚዬ እና ስለ ቡራዬ ጉዳይ ነው። ከመጀመሪያ ጀምሮ እንግዲህ ትናንትና እስከለቀቁት ቪዲዮ ድረስ ሁላችንም የምናውቀው ፕራንክ እንደሆነ ነው። ነገር ግን ትናንትና ቡራዬ በጣም ከበድ አድርጎት ነው የመጣው ነገሩን። ከዚህ በኋላ በቃኝ እንቅልፍ መተኛት አልቻልኩም መቀጠልም በቃ አልችልም በዚህ ሁኔታ ብሎ ነበር ለሀይሚዬም ለተመልካችም ሲናገር የነበረው እና ብዙዎችም ደግሞ በጣም አዝነው፣ አንዳንዶችም ደግሞ ሀይሚም ትክክል ናት የሚሉ አሉ፣ ሀይሚ ስህተት ሰርታለች የሚሉ አሉ። በዛው ልክም ደግሞ ቡራ ትክክል ነው፣ ቡራ ትክክል አይደለም እየተባለ ነው። እኔ ግን ማለት ነው ከሌ ከሌ ከሌ የምለው ነገር የለም ይሄ ነገር መቆም አለበት። ካልሆነም ደግሞ በመሀላቸው ቢያንስ የሚያስታርቅ ሰው መግባት አለበት። ጓደኞቻቸው የት ነው ያላችሁት? ቢያንስ እስኪ በእርግጥ በሁለት ፍቅረኛሞች መሀል ሦስተኛ ወገን መግባት የለበትም። ነገር ግን እነሱ ጋር ደግሞ ሦስተኛ ወገን መሀላቸው ላይ ተቀምጧል። እሱም ደግሞ ማነው? ፋሲል ነው ማለት ነው። ስለዚህ የፋሲል ነገር ማለቅ አለበት። ፋሲል ፍቅረኛ አለችው፣ የእውነት ለምላችሁ እግዚአብሔር ምስክሬ ነው፣ ፍቅረኛ አለችው የራሱ ህይወት አለው። ግን እኔ አሁን ማለት ነው እኔ ሀይሚ በቃ ይሄን ነገር እንደውም በቃ እንትን ብትለው እንደውም ራሷ ሀይሚ ማለት ነው፣ ቡራ ሳይሆን ራሷ ሀይሚ ይህንን ነገር ማስቆም አለባት። አንደኛ ተመልካች በጣም እየተጨናነቀ ነው፣ ብዙ ልጆች እየተጨነቁ ነው፣ እውነት ለመናገር ማለት ነው እና ይበቃል። እኛ ብዙ ነገር ብዙ ነገር እየጠበቅን ወይንም ደግሞ ጋሽዬ ባለፈው እንግዲህ እነ አብሽን ተቆጥተዋል፣ ይሄ ነገር መቆም አለበት ብለው አስቆመዋቸዋል። ስለዚህ ብሩኬ ጋ እና ሀይሚዬ ጋ ያለውን ነገርም ደግሞ ብታስቆማቸው ጥሩ ነው ብዬ አስባለሁ። ምክንያቱም የሆነ ክፍተት በተጀመረ ቁጥር ክፍተት በተሰጠ ቁጥር ነገሩ እየተስፋፋ እየተስፋፋ እየተስፋፋ ነው የሚሄደው ማለት ነው። እና እኔ ጥሩ ነገር ነው ብዬ አላስብም። አሁን ላይ የምናየው ነገር በጣም ይደብራል፣ በጣም ያስጠላል ማለት ነው። ስራ ነው። አዎ፣ ቢሰራም ግን ስራ ራሱ ቢሆንም ግን ማለት ነው እንደዚህ ሲረዝም ጥሩ አይደለም። ስሬስ እንደሁም ብዙዎቹ አሁን እውነት የሆነ ነው የሚመስላቸው። ይሄ ነገር ፕራንክ አይደለም እውነት ነው እያላችሁ ያላችሁ ልጆች አላችሁ፣ እውነት ፕራንክ ነው ጅምሩ ፕራንክ ነው በጣም ፕራንክ ነው፣ ግን እነሱ እያስረዘሙት ነው የሚገኙት ማለት ነው። እና አሁን ትናንት የቡራ ውሳኔ አይታችሁታል አይደለ? ሀይሚ መጨረሻ ላይ እንደውም በጣም እየለመነችው ነበር፣ እሺ በቃ ይቅርታ ይቅርታ አድርግልኝ ምናምን እያለችው እያለ እሱ ግን ይቅርታ ያደርግላት አልፈለገም፣ ማለት ነው። ከዛ ጥላው ሄደች። እሷ ደግሞ ጥላው ሄደችበት ፓርት ምንድን ነው። ይሄ ነገር ይቀጥላል ማለት ነው። ነገ ደግሞ ሌላ ነገር ተይዞ ይመጣል። ወይም እናንተ ዝም በሉና ፋሲል መጥቶ ይቅርታ ይጠይቃችሁና ይሄ ነገር ያቁም ያቁም ማለት ነው እንጂ ያለው ነገር ትንሽ እውነት ያስጠላል ማለት ነው። አይታችኋል? ከዚህ በፊት የሃይሚ አፍቃሪ ነኝ ብሎ እነሱ ፕራንክ በተደራረጉ ሰዓት ማለት ነው፣ አፍቃሪ ነኝ ብሎ የመጣ ሰው ነበር፣ አይታችኋል አይደለም? ስለዛ ሰውዬ አሁን ምንም ነገር የለም፣ ዝም ዝም ዝም ተብሏል፣ አፍቃሪ ነኝ የተባለው ሰውዬ አይደለም። በነገራችን ላይ ይሄ አይደለም እኮ ፋሲል፣ አይደለም ያኛው ሌላ ነው ማለት ነው። ከዛ በመሀል ላይ ደግሞ ያቺ ተንከሲስ ጓደኛዋ መጣች፣ ማናት? ስሟ ጠፋብኝ ማለት ነው ሮዛ ሮዛ የምትባለው መጣች ማለት ነው። ማንን ብሩኬን አፍቅሬ ብላ ማለት ነው። አሁን እሷ ድራሿ ጠፍቷል ማለት ነው። ድራሿ ጠፍቷል እና ፋሲልም አሁን እንደዛ ነው የሚሆን ፋሲልም ይችን ሰሞን ያራግብ ያራግብና ይጠፋል ማለት ነው። እና እህቶቼ፣ ለማንኛውም አትጨነቁ። ቡራዬ ሀይምዬ መቼም ቢሆን አይለያዩ። በቃ እናንተ አሁን የምታስቡት ይለያያሉ በቃ የሆነ ነገር ይፈጠራል ምናምን ምናምን ብላችሁ ነው። የእውነት ነው የሚላችሁ አሉን በሰላም በደስታ ባብረው ነው የሚያሳልፉት። ለማየት ያብቃችሁ። ሰሞኑን ግን ስራ እየሰሩ ነው ማለት ነው። እና ስራ ነው አትበይም ያላችሁ ያላችሁ ከይቅርታ ጋር ማለት ነው። ይህን ምርጦች እኔ ስለምወዳችሁ ነው ስለምወዳችሁ እናንተ እንዳትጨነቁ ነው እና አሁንም ቢሆን ፋሲል የሃይሚዬ ፍቅረኛ አይደለም። የሆነ ተምላችሁ ፍቅረኛ አይደለም። ቀለበትም አላደረገላትም። ደግሜ ደጋግሜ እየተናገርኩ ነው። እንግዲህ ምንም ማድረግ አልችልም። ያው ከተቀበላችሁ ተቀበሉኝ ማለት ነው እና ደግሞ ልንገራችሁ፣ ኧረ ስለነ ሩታ ሰርግ፣ ስለነ አብረሽ ሰርግ ብዙ ነገር ማለት እፈልጋለሁ። ብዙ በጣም ብዙ ነገር ማውራት የምንፈልገው ነገር አለ ቤተሰብ ስሬስ ማለት ነው በቃ እኔ እርግጠኛ ነኝ፣ አንድ ሰዓት ቪዲዮ ሁሉ ይሆናል ባወራው ማለት ነው ያየሁትን ነገር ማለት ነው። ግን አላወራውም ለሚያልፍ ጊዜ ማለት ነው። የሚያልፍ ቃላት እኔ መጠቀም አልፈልግ። ሁሉም ነገር ያልፋል እኔ ማወራውም ያልፋል። እዛም ያየሁትም የሚያልፍ ነገር ነው እና እንደው በቃ አምላኪ የትዕግስቱን ስጠኝ ብዬ ተቋጥቤያለሁ። ቁጥ ብያለሁ። ግን አንድ ነገር ማለት ነው ከአጃቢዎች ውስጥ አንዳንድ ነገር እንበላችሁ አጃቢዎቹን እንግዲህ እኔ ማን ማን እንደሆኑ አለየኋቸውም። በነገራችን ላይ ማን ከማን እንደሆን አንድ ያየሁት እዛ ድምቅ ብላ ስትታየኝ የነበረችው ማለት ነው ማናት? ሩታ ናት። ሩታ እንደውም እኔ አንዳንድ ጊዜ ዘንብ እየሳሰባት ስትል የሆነ በቃ ቸብቸብ አድርጉለት ሲባል እንደው በቃ እናቱ መሰለችኝ፣ ሁሉ የአብርሽ እናት በቃ የሁለቱ እናት ነው የመሰለችኝ። በቃ እናት አደለች የልጇን ሰርግ ድምቅ ድምቅ የምታደርገው እና እውነት እኔ ለሞትላችሁ ማለት ነው እናቱ መስላ ይታየችኝ። እሩታ ናት። እግዚአብሔርን ማለት ነው እልል ስትል ቸብቸብ አርጉላቸው የሙስሮቹ ምናምን ሲባል እንዲህ እንዲህ እንዲህ እንዲህ ስትል ማለት ነው፣ እንዴት ደስ እንደምትል የሆነ አድባር ሆና ነው የታየችው። እኔ ሌሎቹን ግን አላውቃቸውም። እኔ ማንንም አላየሁም። ቁም ነገር እኔ አላውቅም። እኔ ማለት የሆነ እየተቆራረጠ ምናምን ያየሁት ዋና እንትናቸው ሲለቀቅ የለሁም ነበረ ማለት ነው። በአብሪፍላ ግን ላይቭ ላይ ነው የተላለፈው በቲክታክ ማለት ነው። ትዙ ደግሞ እንዲህ ትዙዬ ትዙ ስለንች ላውራ እንደ ሚቆንጆ ስለ ትዙ ማስተያየት አለኝ። በነገራችን ላይ ማለት ነው ላውራ ወይ ስለ ትዙነቴ ስለ ትዙ ላውራ ትዙ ላይ ይቻታለሁ። እንደው ከሩታዬ ቂጥቂ ስትን ያየሁት እንደው የእውነት ግን እነ ማርያም የማርያም የማርያም ልጅ ማለት ነው የማርያም ልጅ እነ ወርቄ እንደ አላየኋቸውም እኔ እንጂ አላየኋቸውም። ወደዛ ሆነ የሆነ አላውቅም። ሜሪን አይቻታለሁ። ጽጌን ራሱ አላየኋትም። የሚገርማቸው ሜሪን አይቻታሉ። የሆነ ቀይ ቀሚስ ለብሳ እንዲህ እንዲህ እንዲህ ስትል ማለት ነው። ረ አላየኋቸውም። ሌሎች ሙሽሮችን ራሱ ብዙም አላየኋቸውም ማለት ነው። ቀለበት ግን ተደረገ። እንደ ቤተሰብ አንዳንድ ነገር ግን እያየው ነበር። እና ረ ቆይ ደግሞ ይሄ ቀ ስለ ትዝማ ማለት ነው። ወይኔ ትዝጌ አይ ትዝ ትዝዬ አሁን ስለአንቺ ማውራቱ ጥሩ አይደለም፣ የኔ ቆንጆ። ለማንኛውም ፈዘሻል፣ ደግሞ ፍዝዛልሽ እኮ እንደ እኔ መሀል ላይ ገብተሽ ሸብረብ ይወዳል፣ ቤቱ የጥንት ነው የመሰረቱ፣ የአብርሽና የሩታ ተያለሽ ብዬሽ አስቤ ነበረ እንደው እንደውም ሩታ ናት አስርጅ የምትሻለው። ሩታዬ በቃ ግልብጥ ግልብጥ፣ እንደው በቃ እንደዛ ስትመጣ ድምቅ ብላ ጎልታ የታየችኝ እራሱ እሷ ናት። በነገራችን ላይ ሌሎቹማ እኔ መርፌ ነው እንደሚያካክሉት አላየኋቸውም። የሆነት አላየኋቸውም። እኔ ኩዛ ውስጥ ማለት ነው። ምን ለብሰው ሄዱ? ጸጉራቸው ምን ተሰራ? እንዴት ነው ዳሌ ሰክተው ሄዱ ወይ? ዳሌ ዳሌ ምቁ ሰክቶ የሄደ ይኖራል። ዳሌ ሰክተው ሄዱ ወይ? ጫማው ምን አይነት ሊሆን ጫማ የተደረገው ምናምን የሚለውን ነገር ለማየት ፈልጌ ነበረ። አለመታደል ደግሞ ወጥቼ ነበር። ግማሹን ያየሁት ግማሹን ማለት ነው ሙሉውን አላየሁትም። ትዙ ግን ቆይ ትዙ ደግሞ እንዴ፣ ትዙ ምንድነው የነበርሽው ልብስ ደግሞ ምንድነው? ሰርጉ የህንድ ሰርግ ነው እንደ የህንድ ሰርግ ነው እንዴ? የህንድ ልብስ ለብሰሽ የሄድሽ ጓደኛ? ምን አለ የሀበሻ ልብስ ለብሰሽ ብትሄድ? እኔማ እኮ

ስለ አንዳንድ ነገሮች ምናምን ደግሞ እንደው በሌላ ቪዲዮ እመጣላችኋለሁ። እንደው ለምን አንድ ሰዓትም ቢሆን እንደው አወጋዋለሁ እሱን ጉዳይ ማለት ነው ምርጦች። ለዛሬ ግን ይበቃኛል። ከዚህ በላይ ማውራት አልችልም። ይቅርታ አድርጉልኝ። ብዙ የታቀብኩት ነገር አለ። መታቀብ መታቀብ በከንፈር ነው ይባላል። የሆነ ነገር ስለ ቅናት ነው ሩታዬን ሰደብሻል። አንዳንድ ልጆች አላችሁ እንደ ሆነ ንግል ንግል የሚያደርጋችሁ ማለት እንዴት ነው? የሆነ ናድ ናድ ናድ ናድ ናዳ ነገር አላችሁ እና እኔ ደግሞ ስድብ ስለማልወድ እቁ ዝም ብል ይሻለኛል ብዬ ጸቅ። ለማንኛውም አብርሽና ሩታዬ እንኳን ደስ አላችሁ ያብቻችሁ የአብርሃምና የሳራ ይሁን። መንታ መንታውን ውለዱ ክበዱ። እኔ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በይተሰርተሽ የደራ ልጅ በይተቁለሽ የመሬ ልጅ ቤባንባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን።